ከእግዚአብሔር አባታችን ከልጁም ከጌታችን ኢየሱስ ክርስቶስ ማሕየዊ ከሆነ መንፈስ ቅዱስ ምሕረትና ጸጋ፣ ፍቅርና ሰላምን ከሁላችን ጋር ይሁን። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። የዮሐንስ ወንጌል ምዕራፍ 15 ቁጥር 13። እንኳን ለጥንተ ስቅለቱ ለዓለም መድኃኒት ለጌታችንና አምላካችን ኢየሱስ ክርስቶስ የስቅለት የመታሰቢያ በዓል ያደረሳችሁ አደረሰን። ዘመን ስም ሳይኖረው ዓለማት ገና ሲፈጠሩና የፍጥረት ውበት በንጽሕና ሲንጸባረቅ ለሰው ልጅ የተዘጋጀ አንድ ታላቅና ፍጹም ፍቅር ነበር። ይህ ፍቅር ጥልቀቱ የማይመረመርና ስፋቱ የማይለካ በመሆኑ የፍጥረትን ሁሉ ምንነት ያቀፈ መለኮታዊ ኃይል ነበር። ሰማያት የዚህ ፍቅር ምስክሮች ሲሆኑ፣ ምድርም ማረፊያ ሆና ተዘጋጅታ ነበር። ነገር ግን የሰው ልጅ በገዛ ፈቃዱና ምርጫው ከዚህ የፍቅር ምንጭ ራሱን ባራቀ ጊዜ በኃጢአት አስጨናቂ ጥልቁ ተሰናክሎ በሞት ጥላ ስር ወደቀ። በዚህም ምክንያት የዘላለም ሕይወትን ብሩህ ተስፋ በማጣት በሥጋዊና በመንፈሳዊ የሞት ቀንበር ስር ተያዘ። የዚህን ጥልቅ ቁስል ለመጠገን፣ የጠፋውን የፍጥረት ውበት ለመመለስ፣ የዘላለም ሕይወት ብርሃንን ዳግም ለመለኮስ፣ እውነተኛው የፍቅር ብርሃን፣ የሰላም ንጉሥ፣ የሕይወት ምንጭ የሆነው እግዚአብሔር ቃል ሥጋ ሆነ። እርሱም ኢየሱስ ክርስቶስ ተባለ። ስሙ ሲጠራ ላገንንት መሸበሪያቸው፣ ለእኛ ለምንድንግን ኃይልና ሞገሳችን፣ ድል የምንነሳበት ትምክታችን ሆነ። እርሱ የዘላለም እግዚአብሔር የእግዚአብሔር አንድያ ልጅ ሁሉን የፈጠረ ሁሉን የያዘ ሆኖ ሳለ የሰውን ልጅ ነፃ ለማውጣት ከወደቀበት ውድቀት ለማንሳት ከተያዘበት ቀንበር ለማላቀቅ ሰው ሆነ። ይህ ታሪክ የዓለምን ዕዳ ለመክፈል የሞትን ስልጣን ለመስበር የዘላለም ሕይወትን ለመስጠት የተከፈለውን የመጨረሻውን ዋጋ ይተርካል። ዛሬ የጥቅምት 27 የመጋቢት 27 ስቅለት በዓል በቤተ ክርስቲያን ቀኖና መሠረት በአብይ ጾም ደስታን ማድረግ ስለማይቻል ማለትም በዓለ ንግሥ ማድረግ ስለሚከለክል የዚያን ለውጥ መታሰቢያ እናከብራለን። የመጋቢት 27 ቀን የማለዳ ፀሐይ ቀስ በቀስ ምድርን ስታሞቅ የዕለቱ ንጋት ከዘመናት ሁሉ እጅግ ከባድ የሆነውን የመስዋዕትነት ታሪክ አጅቦ ወጣ። ይህች ዕለት የሰው ልጅ ከኃጢአት ቀንበር ነፃ የወጣባት ከሲኦል ወደገነት የተሻገርንባት የፍቅርና የድል አዋጅ የታወጀባት ቀናት። ይህንን የነፃነታችንን ቀን ለመተረክ ወደ ኢየሩሳሌም ከተማ ወደ ቀራንዮው ኮረብታና ወደ መስቀሉ አደባባይ ከእኛ ጋር ትጓዙ ዘንድ እንጋበዛቸዋለን። ሌሎች እንዲቀላቀሉን ደግሞ ላይክ፣ ሼርና ሰብስክራይብ በማድረግ ተጠሯቸው ዘንድ በመድኃኔዓለም ስም ተጋብዛቸዋል። የመከራው ጉዞ የጀመረው ገና በጨለማ በተከበበው በዕለተ ሐሙስ የጌቴሴማኒ አትክልት ስፍራ ነበር። ያች ምሽት ከየትኛውም ምሽት በላይ ከባድና በስቃይ የተሞላች ነበረች። ጌታችን ኢየሱስ ክርስቶስ የሰው ልጆችን ኃጢአት በሙሉ በትከሻው ላይ ሊሸከም ጥቂት ሰዓታት ሲቀሩት ነፍሱ እስከ ሞት ድረስ አዘነች። ከሦስቱ የቅርብ ደቀ መዛሙርቱ ጴጥሮስ ያዕቆብና ዮሐንስ ጋር ርቆ በመሄድ ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ከኔም ጋር ንቁ አላቸው። እርሱ ግን ብቻውን ትንሽ ወደፊት ሄዶ በግንባሩ መሬት ላይ ተደፍቶ አባቱን በሐዘን ይለምን ጀመር። የላቡ ወዝም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ሆኖ ምድርን ያርስ ነበር። በለበሰው ሥጋ ሰውነቱ ፈራ በአምላክነቱ ደግሞ የሰው ልጅ ሊሸክመው የማይችለውን የዓለምን ኃጢአት ሁሉ በራሱ ላይ ተሸክሞ የሚደርስበትን አውቋልና፣ አባት ሆይ ብትወድስ እቺ ጽዋ ከኔ ትለፍ፣ ነገር ግን እንዳንተ ፈቃድ እንጂ እንደኔ አይሁን እያለ ደጋግሞ ይጸልይ ነበር። በዚህ ጸሎት የሰውን ድካም፣ የሥጋን ውስጣዊ ፍርሃትና ለፈጣሪ ፈቃድ የመታዘዝን ታላቅ ምሳሌነት አሳየን። በዚህ ቅጽበት አባቱ እግዚአብሔር አብ እያመሰገነ የሚያበረታታውን መልአክ ላከለት። ጌታችን በተደጋጋሚ ወደ ደቀ መዛሙርቱ ሲመጣ በእንቅልፍ ተውጠው ያገኛቸው ነበርና አንድ ሰዓት እንኳን ከእኔ ጋር ትጠብቁ ዘንድ አልቻላችሁም። ወደ ፈተና እንዳትገቡ ትጉና ጸልዩ፤ መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ናት በማለት ሊመጣ ያለውን መከራ አስታውሳቸው። በመከራ ጊዜ በፈተና ስንኖር ተግቶ መጸለይን እንዲህ አስተማረን። በይሁዳ ከፈር ላይ ያረፈው የመሳ ምልክት የፍቅር መገለጫ መሆን ሲገባው ለጨካኞች አሳልፎ የመስጠት ምልክት ሆነ። ይህ ክህደት ከዘመናት ሁሉ እጅግ አሳዛኝ ክህደት ሲሆን የሰው ልጅ ምን ያህል ከክብር ሊወርድ እንደሚችል የሚያሳይ የክህደት ምሳሌ ነው። ጌታችን ግን በዝምታ ተቀበለ። ሰይፍ የሚያነሱትን ሊይዙት የመጡትን በኃይል መከላከል ይችል ነበር። አስራ ሁለት ጭፍራ መላእክት አሁኑኑ አባቴ እንዲሰጠኝ መጠየቅ እንደምችል አታስብምን? ብሎ ለጴጥሮስ እንደተናገረው። ነገር ግን እርሱ የታላቁን ዕቅድ ፍጻሜ ያውቃልና፣ ሐዋርያው ቅዱስ ጴጥሮስ ሊከላከልለት ሰይፍን መዞ የአንድን ወታደር ጆሮ በቆረጠ ጊዜ ጌታችን ሰይፍን ወደ ሰገባው መልስ፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና በማለት አስቆመው አስቆመውም እና የተቆረጠ ጆሮውን ወደ ነበረበት መለሰለት። ይህንን በእንዲህ ያለ የመከራ ሰዓት ሊይዙት ለመጡት እንኳን ያደረገውን ርራይ ራይ ስንመለከት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለው የቅዱስ ዮሐንስን ቃል አስታወሰኝ። ጌታችን ታስሮ እንደውም በዴ እየተጎተተ ሌሊት በጨለማ በካህናት አለቆችና በፈሪሳውያን ሸንጎ ፊት ቀረበ። ያቺ የሌሊት ፍርድ በሕግና በሥርዓት ሊካሄድ ሲገባው ጥላቻና ምቀኝነት የነገሱበት የፍትህ መሳለቂያ ሆነ። እዚያም የሐሰት ምስክሮች ተሰለፉ። ቃላቶቻቸው የተምታቱ፣ ንግግራቸው ያልተስማማ ቢሆንም የጥላቻ ዓይኖች ሊያጠፉት ቆርጠው ተነሱ። ይህን ቤተ መቅደስ አፍርሼ በሦስት ቀን እሠራዋለሁ የሚለውን ቃሉን አጣመው የሞት ፍርድ ለማሳለፍ ምክንያት አደረጉት። እርሱ ቤተ መቅደስ በማለት የጠራው ሥጋውን መሆኑን ሊረዱት እንኳን አልወደዱም። ሊቀ ካህናቱ ቀያፋ ቁሞ ልብሱን ቀዶ ራሱን በታላቅነት ኮፍሶ ጌታችንን እንዲናገር አስገደደው። አንተ ክርስቶስ የሕያው እግዚአብሔር ልጅ ከሆንክ ንገረን። ይህ ጥያቄ የጠላቶቹ የመጨረሻ ምሽግ ነበር። ጌታችን ዝም አለ። መቼም አትናገርም? እነዚህስ በአንተ ላይ የሚመሰክሩት ምንድን ነው? በማለት እንዲናገር ቢገፋፋውም ጌታችን በዝምታው የክብሩን ኃይል ገለጸ። ዳግመኛም የብሩክ ልጅ ክርስቶስ አንተ ነህን? በማለት ጠየቀው። የጌታችን መልስም ግልጽና የማይናወጥ ነበር። እኔ ነኝ፤ ከእንግዲህም የሰው ልጅ በኃይል ቀኝ ተቀምጦ በሰማይ ደመና ሲመጣ ታዩታላችሁ ሲል ተናገረ። ይህ ንግግር ለቀያፋ በቂ ነበር። ልብሱን ቀዶ ሌላ ምስክሮች ምን ያስፈልጉናል? እነሆ፥ የስድቡን ቃል ሰምታችኋል! በማለት የሞት ፍርድ አሳለፈ። በዛሽ ሌሊት ሰማያዊው ንጉስ በምድራዊ ፍርድ ቤት ተፈረደበት። ከዓይን ጥቅሻ ይልቅ የሚፈጥኑ መላእክት ያሉት ንጉስ የቀያፋ ወታደሮች እየተዘባበቱ በጥፊ መቱት! ዓለሙን በሸርነቱ የከደነውን ጌታ ፊቱ ላይ ምራቅ ተተፉበት። ሁሉ በፊቱ የተገለጠውን አባት ዓይኖቹም ጋርደው ክርስቶስ ሆይ የመታህ ማን እንደሆነ ንገረን ያሉ ተሳለቁበት። ይህ ሁሉ የፍቅር ጥልቀት፣ ይህ ሁሉ የትዕግሥት ጽናት እንደምን ያለ ነው! ጴጥሮስም በዚህ ሌሊት ሦስት ጊዜ ክዶት ዶሮ ሲጮህ መራራ ንባውን አፈሰሰ። ይህ የሰው ልጅ ድካምና የጌታችን የይቅርታ እይታ የጴጥሮስን ልብ ሰበረ። ማለዳም ሲሆን ጌታችን ወደ ሮማው ገዢ ወደ ጲላጦስ ተወሰደ። አይሁድ በራሳቸው የሞት ፍርድ የማሳለፍ ሥልጣን ስላልነበራቸው ክርስቶስን ለሮማ መንግሥት አሳልፈው ሰጡ። አሁን ደግሞ የሮማውያን የፍትሕ ሥርዓት ፈተና ላይ ወደቀ። ጲላጦስ ጌታችንን ሲጠይቀው ምንም በደል አላገኘበትም ነበር። አንተ የአይሁድ ንጉሥ ነህን? ሲል ጠይቀው ጌታችንም መንግሥቴ ከዚህ ዓለም አይደለችም መንግሥቴ እስከዚህ ዓለም ተሆን ኑሮ ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉሌ ነበር። አሁን ግን መንግሥቴ ከዚህ አይደለችም ሲል መለሰለት። ጲላጦስ ንጹህ መሆኑን ተረድቶ ሊፈታው ፈለገ። በእርሱ ዘንድ ምንም በደል አላገኘውም ሲል ደጋግሞ ተናገረ። ነገር ግን ሕዝቡ በካህናት አለቆች ተበረታቶ ይህንን አንፈልግም በርባንን እንጂ ብሎ ጩኸ። በረባን ወንበሪና ነፍሰ ገዳይ ነበር። የሰው ልጅ ውርነት የጥላቻ ኃይል በዚህ ቅጽበት በግልጽ ታየ። በየዓመቱ በፋሲካ በዓል አንድ እስረኛ የመፍታት ልማድ ቢኖርም ሕዝቡ እውነትን ለውሸት፣ ሕይወትን ለሞት መረጠ። ጲላጦስ ሕዝቡን ለማስደሰት ሲል ጌታችንን አስገርፎ እንደገና ለሕዝቡ አቀረበ። ወታደሮቹም እርሱን ወስደው በራሱ ላይ የሾህ አክሊል ደፍተውበት ቀይ ልብስም አልብሰው አይሁድ ንጉሥ ሆይ ሰላምታ ይገባሃል፣ እያሉ ተሳለቁበት። እነሆ ሰውየው፣ በማለት የተገረፈውን የሾህ አክሊል የደፋውን ክርስቶስን አሳያቸው። የሾህ አክሊል ጌታችንን ለማዋረድ የታሰበ ቢሆንም እርሱ ግን የክብር ንጉሥ መሆኑን ያሳየ የንጉሣዊ አክሊል ሆነ። ደሙ በፊቱ ላይ የፈሰሰ ሥጋው በግርፋት ቆስሎ ሥጋው አልቆ አጥንቶ ተቆጥሮ፣ እርሱ ግን በዝምታ የፍቅርን ቋንቋ ተናገረ። ሕዝቡ ግን ስቀለው ስቀለው እያሉ ጮሁ። የጲላጦስ ሚስት እንኳን ስለ ክርስቶስ ሕልም አይታ ያንን ጻድቅ ሰው ምንም አታድርገው ብላ እንዳይፈረድበት ብትሞክርም ጲላጦስ ግን ሕዝቡን መቋቋም አልቻለምና የገዥነት ስልጣኑን ከሕዝቡ ፍላጎት በታች አደረገ። በመጨረሻም ጲላጦስ እጁን ታጥቦ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተመልከቱት በማለት ኃላፊነቱን ከራሱ ላይ አነሳ። በዚህ መንገድ የዓለምን ብርሃን ለጨለማ አሳልፎ ሰጠ። ከዚያም ጌታችን ከባዱን የእንጨት መስቀል በትከሻ ተሸክሞ የሥቃይ መንገድ በመባል በሚታወቀው መንገድ ወደ ጎልጎታ ኮረብታ ሲጓዝ እያንዳንዱ እርምጃ እያንዳንዱ ትንፋሽ እያንዳንዱ የልብምት ከጥንት ጀምሮ ሲጠበቅ የነበረውን የድህነት ዕቅድ ይናገር ነበር። ያን በእርጥቡ ያለ መስቀል እንደተሸከመ የቀራንዮ አቀበት ሲወጣ የሚያለቅሱ የኢየሩሳሌምን ሴቶች ልጆች በተመለከተ ጊዜ ድካሙን ዋጥ አድርጎ ትንፋሹን ሰብስቦ ከላይ ከላይ እየተነፈሰ የራሱን መከራ ሳይሆን የሚመጣውን ጥፋት አስቦ የኢየሩሳሌም ሴቶች ልጆች ሆይ ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱ፣ በማለት የትንቢትን ቃል ተናገረ። በውድቀቱ ጊዜ ቀሬናዊው ስምዖን መስቀሉ እንዲሸከም ረዳው። የቀሬናዊው ስምዖን የክርስቶስን ሸክም ለመሸከም የተገደደ ቢሆንም በታሪክ ውስጥ የክርስቶስን ሸክም ለተሸከመ ሁሉ ምልክት ሆነ። የመስቀል ላይ ሞት በሮማውያን ዘንድ ለክፉ ወንጀለኞች ብቻ የሚሰጥ እጅግ አዋራጅና አሳዛኝ የሞት አይነት ቢሆንም፣ ወታደሮች በግብዝነት ሲስቁ፣ ሕዝቡ በድንቁርና ሲጮህ፣ ጌታችን ግን በዝምታ የፍቅርን ቋንቋ ይናገር ነበር። የዓለሙ ብርሃን፣ የፍጥረት ሁሉ ንጉሥ በገዛ ፍጥረቱ ዘንድ ተንቋሾ ታስሮና ተገርፎ እየጎተቱና እያዳፉ ወሰዱት። ይህ መንገድ የሥቃይና የመከራ መንገድ ቢሆንም የዘላለም ሕይወትን የሚያስገኝ መንገድ ነበር። ያን የጎልጎታ ቁልቁለትና ቀበት ሲወጣና ሲወርድ የፍጥረት ሁሉ ንጉሥ በገዛ ፍጥረቱ ዘንድ ተንቋሾ ታስሮ ተደብድቦ እንደ ወንጀለኛ ሲወሰድ የዓለምን ኃጢአት በሙሉ የሚያነጻ የክፋት ሁሉ ፍጻሜ የሆነ የመሥዋዕትነት መንገድ ነበር። ጌታችን ወደ ጎልጎታ ኮረብታ ከፍታ ላይ ሲደርስ ከባዱ የእንጨት መስቀል ከትከሻ ላይ ወርዶ በፊት ለፊቱ ሲጋደም የሰው ልጅ የመጨረሻውን ዋጋ ለመክፈል የመጨረሻው ምዕራፍ እንደደረሰ ግልጽ ሆነ። ከጎልጎታ ኮረብታ ላይ የመስቀሉ ጥላ በዓለም ላይ ወደቀና ጠላ ጌታችን በመስቀል ላይ ተሰቀለ። እጆቹ ተዘረጉ። ምስማሮችም ሥጋውን በስተው ከመስቀሉ ጋር አያያዙት፣ እግሮቹም ተቸነከሩ። ያ ንጹሕ ደም የእውነተኛው በግ መሥዋዕትነት ከሥጋው እየፈሰሰ ምድርን አጠበ። ምንም ኀጢአት ያላደረገው በከንፈሩም ተንኮል ያልተገኘበት እንዳለ ቅዱስ ጴጥሮስ፣ ፍጹም ቅዱስ የሆነው የእግዚአብሔር ልጅ በኀጢአተኞች መካከል ተሰቀለ። ይህ በነቢዩ ኢሳያስ የተነገረው ትንቢት ፍጻሜውን አገኘ። ከአመፀኞቹም ጋር ተቆጠረ። በታላቅ ስቃይ ውስጥ እያለም ጌታችን ዓይኖቹን ወደ ሰማይ አቀና። ከመስቀል ላይ ከተናገራቸው ሰባት የመጨረሻ ቃላት ውስጥ የመጀመሪያው ቃሉ ለበደሉት ሁሉ የተሰጠ ይቅርታ ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ! ያ የፍቅር ቃል ከተሰነጠቀ ከንፈር ወጣ። ይህ ከዘመናት ሁሉ የላቀ ምሕረት ለሰው ልጅ ይቅርታን ደጃፍ የከፈተ ታላቅ መልእክት ነበር። ወታደሮቹ ልብሱን ሲካፈሉ፣ በቀሚሱ ላይ እጣ ሲጠጣሉ፣ በታች ቆመው ሲሳለቁ ሌሎቹን አድነዋል፣ ራሱን ማዳን አይችልም፣ የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ እኛም እናምንበታለን ሲሉ እርሱ ግን ነቢዩ ኢሳያስ እንደነገረን በሸላሾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። የእኛ ንጉሥ፣ የእኛ ጌታ፣ የምህረት አምላክ፣ የሰላም አለቃ፣ የዘላለም ንጉሥ፣ ምህረት ፍቅርና ትዕግሥት ከፊቱ የወጡ ነበር። ከተሰቀሉት ወንበዴዎች አንዱ ሲሳደብ፣ ሌላኛው ወንበዴ ግን እንስሐ ገባ። በግራ የተሰቀለው አንተ ክርስቶስ አይደለህምን? ራስህንም እኛንም ማድን ሲል፣ ሌላኛው ግን አንተ እንኳን በተመሳሳይ ፍርድ ሳለህ እግዚአብሔርን አትፈራምን? እኛስ ቅጣታችን የተገባ ነው፣ እርሱ ግን ምንም ክፉ አላደረገም በማለት ገሠጸው። ከዛም ወደ ጌታችን ዞር ብሎ ጌታ ሆይ በክብርህ በመጣ ጊዜ አስበኝ ሲለው ጌታችንም እውነት እውነት እልሃለሁ፣ ዛሬ ከእኔ ጋር በገነት ትኖራለህ በማለት የዘላለም ሕይወትን ቃል ኪዳን ሰጠው። ይህ በመጨረሻው ቅጽበት የንስሐን ታላቅ ኃይልና የክርስቶስን ማሐሪነት የሚያሳይ ትልቅ ምስል ሆነ። በመስቀሉ ስር ደግሞ እናቱ ቅድስት ድንግል ማርያም፣ ማርያም መግደላዊትና የዮሐንስ እናት ማርያም ቆመው ነበር። ጌታችን እናቱንና የወደው የነበረውን ደቀ መዝሙር ዮሐንስን ባየው ጊዜ አንቺ ሴት ሆይ እነሆ ልጅ ለርሱም እነኋት እናትህ በማለት እናቱን ለዮሐንስ፣ ዮሐንስንም ለእናቱ አደራ ሰጠ። ይህ የመጨረሻው የፍቅር ተግባር እርሷን ለእኛ እናት ተሆነን ዘንድ እኛም ለእርሷ ልጅ እንደሆን ዘንድ በቅዱስ ዮሐንስ አንጻር ሰጠን። ቀትር ሲሆን ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። ይህ የፍጥረት ጩኸት ነበር። የጌታቸውን መከራ፣ የፍቅርን ጥልቀት፣ የሞትን ድል መነሳት የሚያውጅ የዘጠኝ ሰዓት ያህል ሲሆን ጌታችን በታላቅ ድምፅ ጩኸት፣ ኤሎሄ ኤሎሄ፣ ላማ ሰበቅታኒ፣ ትርጓሜውም አምላኬ አምላኬ ለምን ተውሄ ማለት ነው። ይህ ጩኸት የሰውን ልጅ ኃጢአት ሁሉ ተሸክሞ በራሱ ላይ አድርጎ ነበርና ስለ አዳም ተገብቶ የአዳምን ጩኸት ጮኸለት። ከዛም ጌታችን ተጠማው አለ። ይህ የተራሰው ስጋዊ ጥማት አልነበርም። ለሰው ልጅ ድህነት ለዘላለም ሕይወት የነበረው ጥልቅ መንፈሳዊ ምኞት መገለጫ ነበር። እርሱ ለጽድቅ የተጠማ ነፍሳትን ለማዳን የነበረው ጽኑ ፍላጎት መገለጫ ነበር። ወታደሮቹም በኮምጣጤ የተነከረ ሰፍነግ በአንድ የሂሶፕ ዘንግ ላይ አድርገው አቀረቡለት ይህ ሁሉ በነቢያት የተነገረውን ትንቢት ይፈጸም ዘንድ ነበር ለምግቤ ከርቤ ሰጡኝ ለጥማቴም ሆምጣጤ አመጡልኝ እንዳለ መዝሙረ ዳዊት 6921 በመጨረሻም ጌታችን የሰማያዊውን አባቱን ፈቃድ በሙሉ ፈጽሞ የታላቁን ዕቅድ ፍጻሜ አወጆ አባቱ ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎ በታላቅ ድምፅ ጮኸ። ከዚያም ራሱን አዘን ብሎ ተፈጸመ አለ። ይህ ቃል የፍጻሜ ቃል አልነበርም፤ የድል አዋጅ ነበረ። የሰው ልጅ ዕዳ ተከፍሏል፣ የሞት ቀንበር ተሰብሯል፣ የሕይወት ደጃፍ ተከፍቷል የሚል አዋጅ። በዛ ቅጽበት ተፈጥሮ ራሷ በሐዘን ተዋጠች። ፀሐይ ፊቷን ሸፈነች ጨለማም ምድርን ከደነ ምድር ተንቀጠቀጠች አለቶች የተሰነጠቁ የመቃብር ስፍራዎችም ተከፈቱ ከሞቱትም ቅዱሳን ብዙ ሥጋዎች ተነሱ የቤተ መቅደስ መጋረጃም ከላይ እስከ ታች ለሁለት ተቀደደ ይህ የመጋረጃ መቀደድ የጌታችን መሥዋዕትነት የአዲስ ኪዳንን በር እንደከፈተ ከእንግዲህ ሰዎች በእግዚአብሔርና በሰው መካከል መጋረጃ እንደሌለ የሚያሳይ ታላቅ ምልክት ሆነ። የመቶ አለቃውና ከእርሱ ጋር ኢየሱስን የሚጠብቁት ሰዎች የሆነውን ሁሉ አይተው ይህ በእውነት የእግዚአብሔር ልጅ ነበር በማለት ተነጋገሩ። ይህን የመከራውን እውነት የጠላቶቹን ልብ እንኳን ሳይቀር ነካ፣ ወደ እውነትም መለሰ። በመስቀል ላይ የፈሰሰው የጌታችን ደም የዓለምን ኃጢአት ብቻ ሳይሆን የተሰበረው ልብ የጠፋውን ተስፋ የተዳፈነውን መንፈስ ጭምር አጥሟ ነጸው። ኃጢአትን የማያውቀውን እርሱን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ስለ እኛ ኃጢአት አደረገው በማለት ሐዋርያው ቅዱስ ጳውሎስ በሁለተኛ ቆርንቶስ ምዕራፍ አምስት ቁጥር 21 ላይ እንደተናገረው ይህ መሥዋዕትነት የሰው ልጅን ከፍጹም ሞት ወደ ዘላለም ሕይወት ያሸጋገረ ድል ነበር። ከዛች ቅጽበት ጀምሮ የመስቀሉ ምስጢር፣ የዓለም ተስፋ፣ የፍቅር ምልክት፣ የድል አርማ ሆነ። ጌታችን ኢየሱስ ክርስቶስ በመጋቢት 27 ቀን በመስቀል ላይ ሞትን በመቀበል ለእኛ የዘላለም ሕይወትን ሰጠን። ይህ መሥዋዕትነት የእርሱን ታላቅ ፍቅር ብቻ ሳይሆን እያንዳንዳችን በዋጋ የተገዛን ውድ ፍጥረቶች መሆናችን ያስረዳናል። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፤ ስለዚህ በሥጋችሁ እግዚአብሔርን አክብሩ ሲል ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 6:21 እንደተናገረው የጌታችን ኢየሱስ ክርስቶስ በመስቀል ላይ መሞት የዓለምን ታሪክ ለሁለት ከፍሏል። ከእርሱ በፊት የነበረውን ዘመን ወደ ፍጻሜ አምጥቶ የአዲስ ኪዳን ብሩህ ተስፋን ከፍቷል። ይህ ድርጊት የአንድ ክስተት ትዝታ ብቻ ሳይሆን የዘላለም እውነት፣ የሕይወት መርህና የፍቅር መገለጫ ነው። በመስቀል ላይ የፈሰሰው ደም ለእያንዳንዳችን የነጻነትን ዋጋ ይቅርታን ጸጋና የዘላለም ሕይወትን ተስፋ ይዞልናል። እኛ ገና ኀጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስመሰክራል እንዳለ ሐዋርያው ጳውሎስ በሮሜ 5፡8። ይህ ታላቅ መሥዋዕትነት በሕይወታችን ውስጥ ጥልቅ መልእክት ያትማል። በመጀመሪያ የኀጢአትን አስከፊነትና ከፈጣሪ የሚለየንን የጨለማ ገጽታ እንረዳለን። በዚሁ ልክ ደግሞ የእግዚአብሔርን ከምንም በላይ የሆነ ፍቅርና የማይነጥፍ ምህረት በአድናቆት እንመለከታለን። ያለምንም ቅድመ ሁኔታ ለኃጢአተኞች ሲል ራሱን የሰጠውን ፍቅር የሕይወታችን መሠረት መሆኑን እንማራለን። በተጨማሪም የጌታችንን የትህትናና የትዕግሥት ታላቅ ምሳሌነት እንከተላለን። እርሱ ሁሉም ቻይ ሆኖ ሳለ በዝምታ መከራን የተቀበለው በእኛ ፍቅር የተነሳ ነው። ይህ ለእኛ የሕይወት ጎዳናችንና መመሪያችን ነው። የጎልጎታ ኮረብታ ከእንግዲህ የሐዘንና የውርደት አደባባይ አይደለም። ይልቁንስ ከዘመናት ሁሉ በላይ ከፍ ብሎ የቆመ የፍቅርን ጥልቀት፣ ይቅርታን ስፋት፣ የድልን ታላቅነት የሚያበስር የክብር ዙፋን ነው። ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ከእግዚአብሔር ጋር የተጣላንበትን ግድግዳ የፈረሰበት፣ አሁን ከፍ ብሎ ቆሞ የሕይወት ምንጭ፣ የተስፋ ብርሃን፣ የዘላለም ድል አርማ ሆኗል። ጌታችን ኢየሱስ ክርስቶስ ያን ሁሉ የማይለካ ስቃይ ተቀብሎ ሞትን ድል አድርጎ የኃጢአትን ቀንበር ሰብሮ የሰውን ልጅ ከጥልቁ ወደ ብርሃን፣ ከባርነት ወደ ነፃነት፣ ከሞት ወደ ዘላለማዊ ሕይወት አወጣው። የመጋቢት 27 ንጋት የዓለም የጨለማ ምሽት ያለቀበት፣ የብርሃን ዘመን የጀመረበት፣ የፍቅርና የድል አዋጅ የታወጀበት ታላቅ ቀን ነው። የጌታችን ኢየሱስ ክርስቶስ መስዋዕትነት ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም የሚለውን የራሱን ቃል በሕያው ስዕል አስመሰከረ። እርሱ በከንቱ ሳይሆን በዋጋ ገዝቶናል። እያንዳንዳችንን በልዩ ክብርና በፍቅር የተፈጠኑ ውድ ፍጥረቶች መሆናችንን አሳይቶናል። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በሥጋችሁ እግዚአብሔርን አክብሩ የሚለውን ቃል የፍቅሩን ጥልቀትና የሕይወታችንን እውነተኛ ዓላማ ያሳያል። ዛሬም ቢሆን የመስቀሉ ኃይል በሕይወታችን ውስጥ በታምራት ይገለጻል። የተሰበሩ ልቦችን ይጠግናል፣ የጠፉትን ተስፋዎች ያድሳል፣ ለጨለማ ነፍሳት ብርሃንን ያበራል። በመስቀል ላይ የፈሰሰው የኢየሱስ ክርስቶስ ደም የይቅርታን ወንዝ፣ የዘላለም ሕይወትንም በር ከፍቶልናል። በየዕለቱ በምናደርገው ጉዞ ይህን የማይናወጥ ፍቅር ይዘን በዋጋ የተገዛን ውድ ፍጥረቶች መሆናችንን በልባችን አንግበን በእያንዳንዱ ተግባራችን እግዚአብሔርን ልናከብር ተጠርተናል። ስለዚህ የመስቀሉን ምሥጢር የምትረዱ የፍቅሩን ጥልቅ የምትካፈሉ ሁሉ በኢየሱስ ክርስቶስ በተከፈለው ታላቅ ዋጋ የመጣውን የድልና የወት አዋጅ ኑና ተመልከቱ። ይህ ፍቅር ትላንትና፣ ዛሬና ለዘላለም የማይለወጥ የማይጠፋ ሕያው ነው። ይህንን ታላቅ የፍቅርና የድል ምልክት ከዓለም ጋር ለመካፈል ላይክ፣ ሼር እና ሰብስክራይብ በማድረግ የዚህን ዘላለማዊ ታሪክ አካል እንድትሆኑ በመድኃኔዓለም ስም ተጋብዛችኋል። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለእርሱ ለልዑል እግዚአብሔር ክብር ምስጋና ይሁን። ደሙን አፍስሶ ስጋውን ቆርሶ በወርቀ ደሞ የገዛን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በሐጹረ መስቀሉ ይጠብቀን። በእናቱ በእናታችን በድንግል ማርያም አማላጅነት ከክፉ ሁሉ ይሰውረን። መንግስቱን ለመውረስ ስሙን ለመቀደስ ያብቃን። ለዘላለሙ አሜን።